ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹን እናስቀድማለን አብራችሁን ቆዩ የትግራይ ጊዜያዊ አስተዳደር አዲስ መግለጫ ወጣ በመግለጫውም የአፋር ክልልና የፌዴራል መንግስቱን የሚመለከት ነው በዝርዝሩ የምትሰሙት ይሆናል ብዙ አቡነ ናትናኤል አስቸኳይ ጥሪ አቅርበዋል። በጥሪያቸውም ይህ ፖለቲካ ሳይሆን ሰብአዊነት ነው ብለዋል። ጥሪያቸው ምንድነው? አብራችሁን ስትቆዩ የምትሰሙት ይሆናል። ምክር ቤቱ በህግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነፃና ፍትሐዊ ላይሆን እንደሚችል አስጠንቅቋል። ዝርዝር አለ። የልዋም ገብረ እግዚአብሔር ገዳይ ከሁለት ዓመት በኋላ ቅጣት ተወሰነበት። ትናንት ሌሊት 7 ሰዓት አካባቢ በአፋርና በትግራይ ድንበር መካከል የድሮን ጥቃት መፈጸሙ ተገልጿል። ዝርዝር አለ። በደቡብ ምዕራብ ኢትዮጵያ ዳውሮ ዞን በጌና ወረዳ የወባ በሽታ በመከሰቱ ምክንያት የነበረችው አንድ ጤና ጣቢያ ባለመብቃቷ ሰዎች ዛፍ ስርና ውጭ ላይ እየታከሙ ይገኛሉም። ዝርዝር አለ። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበለትን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ ጋበዝ። ወደ ዝርዝሩ እናልፋለን፣ አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን ምጥቻለው እያለን ነው ቤትን፣ ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺህ ካሬ ላይ በተንጣለለው ህንፃ ባለ አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ9 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 7 በመቶ ክፍያ ለሚ የሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ትላንት ከሌሊቱ 7 ሰዓት አካባቢ በትግራይና አፋር ድንበር ከቶነሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን ከስፍራው ያገኘነው መረጃ አመላክታል። በአንድ መጋዘን ውስጥ ተከማችቶ በተቀመጠ የጦር መሳሪያ መጋዘን ላይ ከባድ ጉዳት ደርሷል። የሕወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት ሰባት መንደሮችን መቆጣጠራቸው ተዘግበው ነበር። ከደቡብ ምዕራብ ኢትዮጵያ ዳውሮ ዞን በጌና ወረዳ የወባ ወረርሺ ተከስቶ ብዙ ሰዎች እየሞቱ መሆኑንና በአካባቢው ከ80 ሺህ በላይ ሕዝብ የምታስተናግድ አንድ ጤና ጣቢያ ብቻ ነች ያለችው። ሆስፒታልም ሆነ ሌላ ተጨማሪ ጤና ጣቢያ የለም። ህብረተሰቡ በከፍተኛ ሁኔታ ከወባ ወረርሺ ጋር እየታገለ ሲሆን፣ ጤና ጣቢያው ሞልቶ ሰዎች ሜዳ ላይ ሕክምና እየተደረገላቸው መሆኑን በስፍራው የሚገኙ ምንጮቻችን ገልጸውልናል። ለሁለት ዓመታት ያህል በጭካኔ ግድያ ወንጀል ተከሳሽ ሆኖ ሲከራከል የቆየ ወጣት አማኑኤል አረጋዊ በመጨረሻም የእድሜ ልክ እስራት ተፈረደበት ወይዘሪት ልዋም ገብረ እግዚአብሔር በ2016 ዓ ም በመቀሌ ኩሃ ክፍለ ከተማ ውስጥ በአሰቃቂ ሁኔታ መገደሏ ይታወሳል ተጠርጣሪው ወጣት አማኑኤል አረጋዊ በወንጀሉ ተከሶ የቆየ ሲሆን ክሱን ሲግድ መቆየቱ ተገልጿል የመቀሌ ማዕከላዊ ፍርድ ቤት ጥቅምት 27 ቀን 2018 ዓ ም በኋለው ችሎት ወንጀሉ መፈጸሙን አረጋግጧል በዚህም መሰረት ገዳዩ በእድሜ ልክ ሥርዓት እንዲቀጣ ተወስኗል። በችሎቱ ላይ የተገኙት የሟችልዋም ገብረ እግዚአብሔር ቤተሰቦችና በሴቶች ጥቃት መከላከል ዙሪያ የሚሰሩ የመብት ተሟጋቾች ፍርዱ አስተማሪነቱን መስክረዋል። ምንም እንኳን ውሳኔው የዘገየ መሆኑን ቢጠቅሱም ይህ ቅጣት ለሌሎች ጠንካራ መልእክት እንደሚያስተላልፍ ተናግረዋል። በመጨረሻም ወጣቶች ከስሜት ስክነትና ከማናለብኝነት ወጥተው የኃላፊነት ስሜትን እንዲያስቀድሙ ሲሉ መክረዋል። የሱዳን ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን አስታወቀ። ከሁለት ዓመት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብአዊ ተኩስ አቁም ስምምነት መቀበሉን ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ውስጥ የቆየችውንና የሱዳን ምዕራባዊ የዳርፉር ግዛት የመጨረሻ የ የሱዳን ጦር ጠንካራ ይዞታ የነበረችውን አልፋሽር ከተማን ከተቆጣጠረ ከሳምንት በኋላ ነው። አርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነትን ለማስቆምና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ ሁኔታዎችን በተመለከተ ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱም የግጭቶቹን መንስኤዎች የሚፈታና የሱዳን ሕዝብ መከራ የሚያቆም ይሆናል ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሀሳቡን እንደሚቀበል ገልጸው፣ ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይል ሰላማዊ ሰዎች ከሚገኙባቸው አካባቢ ሀሳቦች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረበው የሰላም ሀሳቦች መሰረት ትጥቅ ሲያስረክብ ብቻ መሆኑን መግለጻቸውን አሶሺትድ ፕሬስ የዜናዎቹ ዘግበዋል። አሸማገይ ቡድኑ አራት ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ግብጽ መሆናቸውን ዘገባው አመልክቷል። ቀደም ሲል የፈጥኖ ደራሽ ኃይሉ አርኤስኤፍ በሱዳን ምዕራባዊ የዳርፉር ግዛት ውስጥ የምትገኘው አልፋሽር ከተማን ከተቆጣጠረ በኋላ ፈጸመው በተባለው የጅምላ ግድያ ከሁለት ሺ በላይ ሰላማዊ ሰዎች መገደላቸውን መዘገባ ይዘነጋል። ምክር ቤቱ በህግና ጸጥታ ሁኔታዎች ምክንያት መጪው ምርጫ ነጻና ፍትሃዊ ላይሆን እንደሚችል አስጠነቀቀ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የመጪውን ሰባተኛው ጠቅላላ ምርጫ ተአማኒነት አደጋ ላይ ይጥላል ያላቸው በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና ና የጸጥታ ችግሮች እንዲፈቱ ለመንግስትና ለሚመለከተው ተቋማ ጥሪ አቅርበዋል። ምክር ቤቱ በጥቅምት 25 ቀን 2018 ዓ ም ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስቴር ጽህፈት ቤት በጻፈው ደብዳቤ የሀገራቸው ሀገራችን አሁናዊ ተጨባጭ የሰላም የደህንነትና የጸጥታ ሁኔታ ፖለቲካ ፓርቲዎች በነፃነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል። ይህም በቀጣይ የሚካሄደውን ሰባተኛውን ጠቅላላ ምርጫና የአካባቢ ምርጫዎች ነጻ ፍትሐዊና ዴሞክራሲያዊ እንዳይሆኑ ያደርጋል ብሏል። ምክር ቤቱ ምርጫው ነጻ ፍትሐዊና ዴሞክራሲያዊ ይሆን ዘንድ የህግና የአሰራር ማሻሻያ የሚያስፈልጋቸው አራት ዋና ዋና ጉዳዮችን በዝርዝር አስቀምጧል። እነዚህም የእጩዎች የድጋፍ ፊርማ ማሰባሰብ፣ ከመንግስት የ የሚሰጥ የፋይናንስ ድጋፍ፣ የምርጫ ስርዓት ለውጥና የምርጫ የጊዜ ሰሌዳ፣ የህግና የአሰራር ማሻሻያ ናቸው ሲል ገልጿል። ብፁዕ አቡነ ናትናኤል አስቸኳይ ጥሪ ያቀረቡ። ዛሬ ብፁዕ አቡነ ናትናኤል በሰጡት ጠንካራ መልእክት በሀገሪቱ እየታየ ያለው ሰቆቃ እንዲቆምና የህዝቡ የሰላም ጥማት እንዲሟላ በጽኑ አሳስበዋል። ብፁዕነታቸው ያስተላለፉት ዋና መልእክት፣ መቼ ነው የሚቆመው? የሰው ልጆች ደም በከንቱ መፍሰስ መቆም አለበት። እረፍት እንፈልጋለን። ሀገራችን እረፍት ትፈልጋለች፣ ሰላም ትፈልጋለች፣ እርቅ ትፈልጋለች። እረፍትን መፈለግ፣ ሰላም መሻት፣ እርቅ መፈለግ፣ አብሮ መኖር ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። ደከምን። ብዙ ጊዜ ሰማን። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን። ይበቃናል፣ ይብቃ፣ ሊበቃ ይገባል። ወገኖቼ መተሳሰብ ይሻለናል ብለዋል። ብፁዕ አቡነ ናትናኤል የፖለቲካ ልዩነትን ትተን ወደ መተሳሰብ እና ሰብአዊነት እንድንመለስ ያለውን የህሊና ጩኸት አሰምተዋል። የእሳቸው መልእክት የብዙ ኢትዮጵያውያን ጩኸት ነው። የትግራይ ጊዜያዊ አስተዳደር የሰላም ሂደቱን የሚያውኩና የፕሪቶሪያ ስምምነት የሚጎዱ እንቅስቃሴዎች እየተስተዋሉ መሆኑን ገለጸ። አስተዳደሩ ጥቅምት 27 ቀን 2018 ዓ.ም ባወጣው መግለጫ የአፋር ክልል መንግስት የህወሓት ኃይሎች ጥቃት ፈጽመዋል በማለት ጥቅምት 26 ቀን 2018 ዓ.ም ያወጣውን መግለጫ መሰረት የሌለው ሲል አጣጥሎታ። የትግራይ ጊዜያዊ አስተዳደር በመግለጫው እንዳለው ትግራይን ለማወክና እርስ በርስ ለማጫረስ በአፋር ክልል ውስጥ ታጣቂዎች እንዲደራጁ እንዲታጠቁና ተ ተልኮ እንዲሰጣቸው ተደርጓል ሲል ከሷ። አስተዳደሩ በስምሃራ መሬት ነጻ መሬት ተብሎ በአፋር የሚገኝ ታጠቂ ኃይል ባለፈው አመትም ሆነ ዘንድሮ በተደጋጋሚ በኮነባና አብዓላ በኩል ጥቃት ሲፈጽም ቆይቷል ብሏ። በቅርቡም ጊዜያዊ አስተዳደሩ በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብ ጋር ሲያደርገው የነበረውን የልማት ውይይት ለማስተጓጎል ይህን ታጠቂ ቡድን ከመጋሌና ቶንሳ ተነስቶ በአመራሮች መተላለፊያ መስመር ላይ ጥቃት ለመፈጸም እንደ እንደሞከረ ገልጿል። አስተዳደሩ የአፋር ክልል መግለጫ ከሳሽ ሆኖ መቅረቡ መሰረት የሌለው ነው ያለው መግለጫው፣ በተቃራኒው የፈጸመው ድርጊት የሁለቱን ህዝቦች ታሪካዊ ወንድማማችነትን የማይመጥንና ሆን ተብሎ የትግራይ ህዝብን ለመጉዳት የተወሰነ ነው ብሏል። መግለጫው የፌዴራል መንግስትን በኃላፊነት ይወቅሳል። የፌዴራል መንግስቱ የፕሪቶሪያውን ስምምነት በአግባቡ ባለመፈጸሙ የሰላም ሂደቱና መተማመኑ ከመጎዳቱም በላይ የህዝባችን መከራና ስቃይ እንዲቀጥል አድርጎታል ብሏል። አስተዳደሩ አክሎም ይህን ሁኔታ ምን የሚያውክና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል አስጠንቅቋል። የትግራይ ጊዜያዊ አስተዳደር በመግለጫው አምስት ጥሪዎችን አቅርቧል። አንደኛ ለፌዴራል መንግስት የፕሪቶሪያው ስምምነት ሳይውል ሳያድር እንዲፈጸም የትግራይ ክልል ህገ መንግስታዊ ወሰን እንዲረጋገጥ እንዲሁም ህዝቡ ወደ መሬቱ እንዲመለስ ጠይቋል። ሁለተኛ ለታጣቂ ኃይሎች የትግራይን ውስጣዊ ችግሮች እንደድል በመጠቀም ትግራይ እንዳገኝ የጦርነት አውድማ ለማድረግ በማወቅም ሆነ ባለማወቅ የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ አሳስቧል። ተሰጥቧል። ሶስተኛ ለተቀናቃኝ የትግራይ ኃይሎች የሀሳብ ልዩነት መፈጠሩ ተፈጥሯዊ መሆኑን በመጥቀስ ታጥቃችሁ ሆነ ሳትታጠቁ ያላችሁ አካላት ችግሮቻችንን በውይይት እንጂ በኃይልና በህይወት መስዋዕትነት ስለማይፈቱ ወደ ሰላማዊ ውይይት እንዲመጡ ጥሪ አቅርበዋል። አራተኛ ለህዝቡ የትግራይ ህዝብ በተገኘው አንጻራዊ ሰላም ላይ በማተኮር በወሬና ከጦርነት ትርፍ እናገኛለን ብለውን እንቅልፍ ባጡ ነውረኞች ሳይረበሽ በዕለት ተዕለት ስራው ላይ እንዲያተኩር ጥሪ አቅርበዋል። አምስተኛ ለዓለም አቀፉ የኦሮሞ ማህበረሰብ የፕሪቶሪያውን ስምምነት በአግባቡ እንዲፈጽምና ዘላቂ ሰላም እንዲረጋገጥ ሲያደርጉ የነበረውን አውንታዊ አስተዋጽኦ እንዲቀጥሉበት ጠይቋል። ውድ አድማጅ ተመልካቾቻችን፣ ለሰዓቱ ያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ጨርንቆይ